በኢትዮጵያ የተለያዩ አካባቢዎች በንጽህና መጠበቂያ እጥረት ምክንያት ሴቶች የሚደርስባቸውን የተለያዩ ችግሮች በመመልከት ይህን ችግርም ለመቅረፍ በሚደረገው ጥረት ውስጥ የራሱን አስተዋጽኦ ለማበርከት መላለ እርሷ የተባለ ተቋም በ2012 ዓ ም ተመስርቶ ወደ ስራ ገብቷል። እናም ታጥቦ ዳግም ጥቅም ላይ የሚውልና ከሁለት እስከ አራት ዓመት የሚያገለግል የሴቶች የንጽህና መጠበቂያ ምርቶችን በማምረት ላይ ይገኛል። የምናመርተው የሴቶች የወር አበባ ንጽህና መጠበቂያ ሲሆን ታጥቦ ደግሞ በድጋሜ ጥቅም ላይ ይውላል። አንደኛው ምርታችን ለአራት አመት ይቆያል። አንደኛው ምርታችን ደግሞ ለሁለት አመት ይቆያል። በዘላቂ ሁኔታ ለመፍታት የራሳችንን አስተዋጽኦ ለማድረግ ነው። በጣም በርካታ ሴቶች በንጽህና የወራባ ንጽህና መጠበቂያ ችግር ምክንያት በብዙ ማህበራዊ የአካባቢ ችግር እንዲሁም ደግሞ የጤና ችግር ውስጥ ያልፋሉእና ይህንን ያው በሰፊው ያየ ነው ስለነበረ ያንን እንዴት አድርገን የተሻለና ዘላቂ መፍትሄ ለዚህ ችግር መስጠት እንችላለን። ፕሩፍን እያጣበቀች ነው። በጣም ኤር ፐርማቢሊቲው ሃይ ነው። በዛ ላይ ደግሞ ማለት ኤር ፐርማቢሊቲው ሃይ ከሆነ ምቾት አለው ማለት ነው። ምንም አይነት የማቃጠል ስሜት አይኖረውም። ሊንኬጅ ዚሮ ነው፣ ያ ማፍሰስ አያፈስም ማለት ነው። ያለቀ ነው። ከዛ ወደ ስናፕ ወይም ደግሞ በተናታችመንት ጋር ይሄዳ። በተናታሽ ከተደረገ በኋላ ሌሎች ኳሊቲ ልጆች እዚህ ጋር አሉ። ይሄ ኳሊቲውን ቼክ ካደረጉ በኋላ እንደዚህ ይታሸጋል ማለት ነው። አማርኛ፣ ኦሮምኛ፣ ትግርኛ፣ አፋርኛ፣ ሶማሊኛ አምስት ቋንቋ አለ። ልጆች መቼ ይመጣል? የወር አበባቸው መቼ ነው ይመጣው የሚለው እዚህ ጋር የሚጽፉበት ለሁለት አመት፣ ያገለግላል ማለት ነው። ይሄ አብሮ ነው ከፓኬጂንጉ ጋር አብሮ ነው የሚደረገው፣ መጨረሻው ፓኬጂንጉ ሲወጣ በዚህ መልክ ነው የሚወጣው። ይሄ አራት አመት ያልኳችሁ ነው፣ ይሄኛው ለሁለት አመት ነው። በቀን ከ2000 በላይ የሴት ልጅ የንጽህና መጠበቂያን የሚያመርተው ድርጅቱ የምርቱ ጥራት ጉዳይ ከፍተኛ ትኩረት እንደሚሰጠው ይገልጻል። ለጥራት ከፍተኛ ትኩረት ነው የሰጠ ነው። ለዛም ሰርተፊኬት አግኝተናል። ይሄ የሚያሳይሽ እንግዲህ ሂደቱ በሙሉ ከፍተኛ የኳሊቲ ቁጥጥር ያለበት ነው። ይሄ ማለት ከምንጠቀመው ጥሬ እቃ ጀምሮ ከሰው አካል ጋር ግንኙነት ያለው ነገር ስለሆነ ከፍተኛ የኳሊቲ ቁጥጥር ነው የምናደርገው። ከውጭ የሚገባን ምርት በሀገር ውስጥ እየተካ ያለው ድርጅቱ የውጭ ምንዛሬን ከማስቀረት ባሻገር ለረጅም ጊዜ የሚያገለግል የንጽህና መጠበቂያ በተመጣጣኝ ዋጋ እያቀረበ ይገኛል። የምርቱ ተጠቃሚዎችም ስለ ምቾቱና ተመጣጣኝነቱ ይናገራሉ። ኮንፎርቱ ወይም ምቾቱ የተጠበቀ ነው። በሌላው ደግሞ የመግዛት አቅምን ብዙ አይፈትንም። ማለት በተመጣጣኝ ዋጋ ማግኘት እንችላለን ማለት ነው ማያገኝ ሊኖር ይችላል በየወሩ ማለት ነው። ስለዚህ ይጠቅማል። የተለየ ነገር ያገኘሁት ከወጪ አንፃር ይህ ጠቀሜታ አለው። ይሄ አንዱ ፓኬት የገዛሽው አራት መቶ ብር ትገዣለሽ፣ ፕሪሚየሩን ከዛ ለብዙ ገይህ በየወሩ ሰባ ብር ትገዣለሽ። ይኛ ኖርማል ይሄኛው ሞዴስ ነው። ስልሳ ስልሳ ብር ምንገዛዋለለ በወር በወር። ይሄኛው ደግሞ በጣም አሪፍ ነው እና አሰራሩ ምንም ኳሊቲ ስለሆነ ከዋጋ አንጻር ብናየው በጣም ቆንጆ ነው። ለአራት ዓመት ዋስትና ነው ያለው አሰራሩ ራሱ በጣም ቆንጆ ነው። እንዳይዩት ነው የተጠቀምኩበትም ስለሆነ ደግሞ በጣም አሪፍ ነው። በ6 ሚሊዮን ብር ካፒታልና በጥቂት የሰው ኃይል የተጀመረው ስራ አሁን ላይ ካፒታሉን አሳድጓል። የፈጠረው የስራ እድሎችም እየጨመረ መጥቷል። በአሁኑ ሰዓት እንግዲህ በቀን እስከ 2500 ድረስ የሚሆን በቀን እናመርታለን። ስንጀምር ኦልሞስት ወደ 500 በቀን አካባቢ ነበረ ምርታችን የሰው ኃይላችንም ቅድም እንዳልኩሽ ወደ አስር ነበር። አሁን ወደ አርባ ሁለት የሚሆኑ ሰራተኞች አሉ። ስን ጀምረው በጣም በትንሽ ማሽኖች እና በትንሽ የሰው ኃይል ነው የጀመር ነው ኦልሞስት ወደ ስድስት ሚሊየን በሚሆን ካፒታል ነው የተጀምረው። የሰው ኃይሉም በዛ ሰዓት ወደ አንድ አስር የሚሆን ሰራተኛ የነበረበት ጊዜ ነበር። ሂሳብ በዘጋ ነው መሰረት ወደ 126 ሚሊየን ነው ያ ማለት ከመጀመሪያው ከተነሳንበት እጥፍ አድርገናል። ነገር ግን ያው ይሄ ሴክተሩ ከሚፈልገው ወይም ደግሞ ካለው ከሀገሪቱ ፍላጎት አንጻር በጣም ትንሽ ነው። በድርጅቱ የስራ እድል ተጠቃሚዎችም ከራሳቸው አልፎ ቤተሰብ እንደሚያስተዳድሩ ነው የሚናገሩት። ወጥቼ እሰራለሁ እዚህ ጋር ከማገኘው ብዙ ነገሮችን እሸፍናለሁ። ልጆቼንም የራሴንም ህይወት ሰርቭ አደርጋለሁ። ጥገኛ አይደለሁም፣ በራሴ ቆማለሁ። እየሰራሁ ነው፣ በጣም ደስተኛ ነኝ። ሙያውም አርጉ ማሽንም እሰራለሁ ተቃሪት ነው። ሞያም ስለምጅበታለሽ ሁሉ ነገር ታቂበታለሽ ራስሽንም ተቀይርበታለሽ ማለት ነው አለ እንደ ወደፊት የራሴን ነገር ካፍቺ መስራት እፈልጋለሁ። እንደ ሀገር በኢንዱስትሪ ዘርፍ የተሰማሩ አምራች ዜጎችን ችግር ለማቃለል የኢትዮጵያ ታምርት ንቅናቄ ወደ ስራ መግባቱ የሚታወቅ ሲሆን መላለ እርሷም በዚህ ሀገር አቀፍ ንቅናቄ ተጠቃሚ መሆኑን ይናገራል። የተለያዩ ድርጅቶች ጋር በኢትዮጵያ ታምርት ጥላ ስር ሆነን ለምሳሌ የብድር አገልግሎት በተጨማሪም ደግሞ የማምረቻ ቦታ ችግሮች ከዚህ በፊት በተደጋጋሚ ሲነሱ የነበሩ ባለድርሻ አካል ጋር እንዲደርስ እድል ፈጥሯል። በዛም ምክንያት አሁን እንቅስቃሴ ጀምርንባቸዋል። ይህ እንዳለ ሆኖ ግን መንግስት፣ ጥሬ ዕቃውን ከቀረጥ ነጻ እንዲያስገቡ መፍቀዱን ያስታወሱት መስራችና ስራ አስኪያጁ የመስሪያ ቦታ ቢመቻችልን ደግሞ ከዚህ በላይ ህዝቡ ጋር የመድረስ ውጥናለን ይላሉ። አብዛኛውን ወጪያችን ከቦታ መስሪያ ቦታ ክፍያ ጋር ወይም ክራይ ጋር ከተያዘ የምናደርገውን አስተዋጽኦ ይቀንስብናል። ስለዚህ እሱ አንዱ ትልቁ ማረቋችን ነው። በቀጣይም ምርቶቹን በስፋት ለህብረተሰቡ ተደራሽ ለማድረግ እየሰራ ይገኛል።